የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዚህ ዘመን ያለችበትን ቁመና በተመለከተ እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ የሆኑት እንደ ስታስበው ማይሌት ቁመን ቀድሰን ወተን ኦርቶዶክስ እምነት እድሜ ይኖረዋል ትላላቸው። እንዴት ሁሉ የቤተክርስቲያኒቱ ሊቃውንቶች ተኝተዋል። ያህል ሊቃውንት እያለ የኢትዮጵያ ህዝብ ዛሬ ጨለማ ውስጥ ጨለማ፣ ድቅድቅ ጨለማ እንደና ንቁ እንጂ ለምንድን ነው መንቃት የሚያስፈልገው? ከተባለ በቤተክርስቲያኗ ውስጥ ጸረ ክርስቶስ የሆነ ትምህርት ስለሚሰበክ። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የክፍለ ዘመኑ ውሸት፣ እሷ ልጇ ቤዛ ከሆነ የቤዛ እናት ቤዛ ናት። ሐዋርያቶቹ ጸጋ በኢየሱስ ሆነ ሲሉ፣ ኦርቶዶክሳውያኑ ደግሞ ጸጋ በማርያም በኩል ሆነ ይላሉ። ታዲያ ማን እንቀበል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርትን በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰውን አስተሳሰብ በእግዚአብሔር ቃል እውቀት ማፍረስ ነው። እንግዲህ ለዛሬም አንድ መርሃ ግብር ይዤላችሁ ቅርብ ያለው በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶችና መምህራኖች ጋ በተገናኘ የሚያስተላልፏቸውን ትምህርቶችን ለማሳየት ሞክራለሁ። እንግዲህ ሰሞኑ በጣም በተከታታይ ከማርያም ቤዛነት ጋራ ተገናኝቶ የተለያዩ ሀሳቦች ሲነሱ ነበሩ። በተለይም አቡነ ገብርኤል ማርያም የዓለም ቤዛ አትባልም ወይም ቤዛዊተ ዓለም አትባልም ብሎ ካስተማሩ በኋላ እስከዚያ ድረስ ይሄ እሳት አልቆመም ማለት ነው፣ አልጠፋም። የቤተሰኝቷ ሊቃውንት ነን የሚሉ መምህራን ነን የሚሉ በእል በንዴት ማርያም የዓለም ቤዛ ትባላለች፣ ቤዛዊት ዓለም ትባላለች እያሉ ባገኙት አጋጣሚ በሙሉ ለቅሶ ቤትም ሳይቀር፣ ምንም ሳይቀር ይህን ትምህርት ሲያስተምሩ እንግዲህ እየሰማን እንገኛለን ማለት ነው። እንግዲህ ዛሬ ወደ ማሳያችሁ ቪዲዮ ከማለፈ በፊት በተለይ አንድ መምህርና አንድ ጳጳስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዚህ ዘመን ያለችበትን ቁመና በተመለከተ የተናገሩት ንግግር አለ። እስቲ መጀመሪያ የመምህሩን ሐሳብ ሰምተን እንመለስ። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ መምህናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ነው ያለ ነው። እንግዲህ መምህር መዝገበ ቃል ይሰኛሉ። እንግዲህ በሊቃውንት ጉባኤ ወይም ደግሞ በሊቃውንቱ በሰሞኑ በነበረው የዝክረ ኒቅያ ላይ ከተሳተፉ እንግዲህ ሊቃውንት መካከል አንደኛው ሊቅ ናቸው እና እኚህ መመር ምንድን ነው የተናገሩት? የኢትዮጵያ ቤተ ክርስቲያን በዚህ ዘመን ተዋርዳለች አሉ እና የተዋረደችው ብሎ ደግሞ ያነሱ ሶስት መሰረታዊ ነገሮች አሉ። የመጀመሪያው ክብር ነው ያነሱት። የኢትዮጵያ ቤተ ክርስቲያን ልክ እንደ ቀድሞ አሁን በዛ ክብር አለች ወይ? የለችም ነው የመጀመሪያው ነገር። ሁለተኛው ነገር እስከተባለ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ልጆቿን ምን ያደረገች ነው፣ እያጣች ነው አሉ። እውነት ነው በዚህ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ የነበሩ ሰዎች በሚገርም ሁኔታ እየፈለሱ ይገኛሉ። ወደ ሌላ ቤተ እምነት እየገቡ ይገኛሉ። ስለዚህ ቤተክርስቲያኒቷ በዚህ ዘመን ምን ብላለች ነው ያሉት? ተዋርዳለች ብሎ ራሳቸው መምህር መዝገበ ቃል ከአንደበታቸው መስማት ችለናል። በሶስተኛ ደረጃ መምህሩ ያነሱት ምንድን ነው ከምህመኑ ጀምሮ እስከ ጳጳሳቱ አንድ አይነት ቁመና የለንም አሉ። ይሄ ሌላው በቤተክርስቲያኒቷ ውስጥ የምናየው ችግር ነው ወይም ፈተና ነው። ከምዕመኑ እስከ ጳጳሱ ድረስ አንድ አይነት ቁመና የለንም አሉ። እውነት ነው። ምዕመኑ የሚያምኑ ሌላ፣ ጳጳሳቶቹ የሚያምኑት ሌላ። ምዕመኑ የሚፈልገው ሌላ፣ ጳጳሳቶቹ የሚፈልጉት ሌላ። በጳጳሳቶቹ ዘንድ የሚነገረውን ትምህርት ምዕመኑ አልፈልግም እያለ እያየን ነው። በአቡነ በርናባስ የሚሰጠውን ትምህርት ምዕመኑ ጥያቄ ሲያነሳበት እያየን ነው። አቡነ ገብርኤል ባስተማሩ ትምህርት ምእመኑ የማልክ አይደለም እርሶን ብሎ ጳጳስ እያለ ሲሳደብ እየሰማን ነው። ስለዚህ ከምዕመኑ ጀምሮ እስከ ጳጳሳቶቹ ድረስ አንድ አይነት ቁመና የለም። ምን አይነት ከተባለ መንፈሳዊም ሚሆን አስተዳደርን በሚመለከት የሚሆን ብቻ አንድ አይነት ቁመና እንደሌላቸው መምህር መዝገበ ቃል እንግዲህ ሲናገሩ ሰምተናል። ስለዚህ ቤተክርስቲያኒቷ በዚህ ዘመን ተዋርዳለች ነው ያሉት። ድጋሚ ስማቸው እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ የመዋረዱ ምን ማለት ምን ማለት ነው የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምእመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ነው ያለ ነው። አዎ እንግዲህ ቤተክርስቲያኒቷ በዚህ ዘመን ተዋርዳለች የሚል ሀሳብ አንስቷል። አቡነ ማርቆስስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አጳስ የሆኑት አቡነ ማርቆስ የተሰኘው ደግሞ አባት ዝክረ ኒቅያ ላይ ተገኝተው ይህን ነበር ያሉት። ወይም ማህሌት በመቆም ብቻ አሁን ጊዜውን እንገፋለን ብላችሁ ታስባላችሁ። እንዲሁ ስታስበው ማህሌት ቁመን ቀድሰን ወተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ። እንዴት ኑ፣ እንዴት ኑ፣ ለእናንተ ምን ብለን እናወራለ? ባግያ አካባቢያችሁ አሁን ካልተቆጣጠረ ምን ተማርክ ካላላችሁ በቃ እኮ ዛሬ እኮ እንደዚህ ሆኖ ነው ትውልዱ የጠፋብን። ቤተክርስቲያኒቱ ወእንዘ ይነጉ ሙሳ ብኡ ሆኖ ነው እኮ መጻጸላ ወዘራ ክርዳደ ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሊቃውንት ሁሉ ሊቃውንት እያለን በአስራ ሁለት ሐዋርያት ዓለም ብርሃን በርቶለት ይሄን ያህል ሊቃውንት እያለን የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ ጨለማ፣ ድቅድቅ ጨለማ። እንዴና ንቁ፣ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ አትጭቁ። ሞልቷል እኮ ለመቼ ታደርጉታላችሁ? ወይም ማይሌት በመቆም ብቻ አሁን ጊዜውን እገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስባው ማይሌት ቁመን ቀድሰን ወተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁኑ እንዴት ሁኑ። እናንተው ምን ብለ እናወራል እንዴ? ንቁ፣ ጸልዩ፣ ወንጌል ስበኳ፣ ትፍሩ፣ ተው በሉ ገላግሉ። እንግዲህ ከንግግራቸው መስማት እንደቻል ነው፣ መሐሌት ቁመን ቀድሰን ወጥተን የኦርቶዶክስን እምነት እድሜ ይኖረዋል ብላችሁ ታስባላችሁ ነው የሚል ጥያቄ ጠየቁ። ማሐሌት ስለቆምን ስለቀደስን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትቆይና አደርጋለን ወይ እድሜዋ እንዲራዘም እናደርጋለን ወይ? በጭራሽ አናደርግም አሉ። በዚህ ዘመን ሊሆን አይችልም። መሐሌት ገብታችሁ ስለቆማችሁ፣ ቀድሳችሁ አስቀድሳችሁ ስለወጣችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እድሜዋ እንዲጨምር ማድረግ አንችልም አሉ። ታዲያ መፍትሄው ምንድን ነው አባታችን ብለን ምንጠይቅ፣ እንደዚህ አሉ። ይህን ያሊቃውንት እያለ የኢትዮጵያ ዛሬ ጨለማ ውስጥ ጨለማ ድቅድቅ ጨለማ እንደና ንቁ እንጂ እንዴት ነቁ ነው እኮ እንጂ ሌላ እኮ አትጥቁ ሞልቷል። አዎ ንቁ ተኝተናል፣ ተኝታችኋል፣ ንቁ በጭለማ ውስጥ ነን ያለ ነው አሉ። መንቃት ያስፈልጋል። እኛም በተደጋጋሚ የምንናገረው ነገር ይሄ ነው። የቤተ ክርስቲያን ተኝተዋል፣ ተዋሊቃውንቶች ተኝተዋል። የማያውን ትምህርት ሲሰጥ ባላየ ያልፋሉ። ለምን? ተኝተዋል። ጉዳያቸው አይደለም። ስለዚህ አቡነ ማርቆስ እንደተናገሩት ንቁ እንጂ ያሉ እኛም ንቁ ነው የምንለው። ንቁ ግን ለመንቃት አንድ ነገር ያስፈልጋል። ሐዋርያው ጳውሎስ በዚህ በኤፌሶስ መልእክቱ ምዕራፍ 5 ቁጥር 14 ላይ እንደዚህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል ይላል። በማለት ሐዋርያው ጳውሎስ ይናገራል። ስለዚህ የምትተኙ መንቃት ያስፈልጋል። ክርስቶስ ደግሞ ምን ያደርግልሃል? ያበራልሃል ይላል። ስለዚህ መንቃት በክርስቶስ ነው። ስለዚህ በክርስቶስ ሆናችሁ እንድትነቁ እኛም ንቁ እንላለን ማለት ነው። ካልሆነ የቤተ ክርስቲያኒቷን ዕድሜ ምን ማድረግ አይቻልም፣ ማስረዘም አይቻልም አሉ አቡነ ማርቆስ። አሁን ችግር ላይ ነን ያለ ነው መምህር መዝገበ ቃል። ደግሞ ቤተክርስቲያኒቷ ተዋርዳለች፣ ልጆቿን እያጣች ነው። በዚህ በኩል ጳጳሱ ተኝታችኋል፣ ምን እየሰራችሁ ነው? ንቁ፣ የቤተክርስቲያኒቷን እድሜ ማስረዘም ከፈለግን መንቃት ያስፈልገናል፣ ማስተማር ያስፈልገናል እያሉ ይገኛሉ። ይሄ ለቤተክርስቲያኒቷ የማንቂያ ደውል ነው ብዬ አስባለሁ። ሊቃውንቶቹ እንዲነቁ ወደዚህ መጽሐፍ እንዲመለሱ ይህን መጽሐፍ እንዲያስተምሩ፣ ይሄ ከእልህ እንዲወጡ፣ የበላይነት ስሜት አብዛኞቹ አላቸው ከዛ ስሜት እንዲወርዱ ክርስቶሳዊ የሆነ ትምህርትን እንዲያስተምሩ ሰዎች ወደ ወንጌል እውነት እንዲመለሱ ከተረትና ከሰው ድርሰት እንዲወጡ ሊቃውንቶቹ ምን ማድረግ አለባቸው? መንቃት አለባቸው። ስለዚህ እኛ የምንለው ምንድን ነው? ንቁ እያልን ነው። ለምንድን ነው መንቃት የሚያስፈልገው ከተባለ በቤተ ሳይኒቷ ውስጥ ጸረ ክርስቶስ የሆነ ትምህርት ስለሚሰበክ ለምሳሌ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 እኚህ መምህር ምንድን ያሉት ልጅነት የተገኘው በማርያም ነው አሉ በጣም በሚያሳዝን ሁኔታ ልጅነት የተገኘው በማን ነው በማርያም ነው አሉ መጽሐፍ ምን ይናገራል ልጅነት የተገኘው በማን ነው በኢየሱስ ክርስቶስ በኩል ነው ዮሐንስ 1፡12 ላይ እንደሚናገረው ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ስለዚህ ልጅነት የተገኘው በኢየሱስ ክርስቶስ በኩል ነው እንጂ በማርያም በኩል አይደለም። ማርያም ራሱ የእግዚአብሔር ልጅ የሆነችው ኢየሱስን አምና ነው። ምክንያቱም መስፈርት አይቀየርም። ልጅነት የሚገኘው በእምነት ነው እና ማርያምም እሱን አምና ነው እንጂ ልጅነትን ያገኘችው ልጅነት በእርሷ በኩል አልተገኘም። ሌላው ምንድን ነው ያሉት መምር የብርሃን ልብስ የተገኘው በማርያም ነው አሉ። በጭራሽ አይደለም። ልብሳችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሐዋርያ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና በማለት ይናገራል። ስለዚህ የጽድቅ ልብሳችን፣ የብርሃን ልብሳችን ማን ነው? ኢየሱስ ነው እንጂ ማርያም አይደለችም። እንግዲህ እኚህ መምህር በጣም ሲያወሩ ሰምተናቸዋል። ግን የጠቀሱት አንድም የመጽሐፍ ቅዱስ ክፍል የለም። ለምን ከተባለ ከልባቸው አፍልቆ የተናገሩት ነው እንጂ ከሐዋርያቶቹ መጽሐፍ ጠቅሶ ያስተማሩት ትምህርት ስላልሆነ። ሌላው ምንድን ያነሱት መምህሩ፣ ጸጋ የተገኘው በማርያም ነው አሉ። ይህም ሌላ ውሸት፣ የክፍለ ዘመኑ ውሸት፣ እውነትም ሊቃውንቶቹ ተኝቷል የሚያስብል ውሸት ነው። ለምን ከተባለ ጸጋ የተገኘው በኢየሱስ ክርስቶስ ነው። ሐዋርያው ዮሐንስ በወንጌሉ ላይ ምዕራፍ አንድ ከቁጥር 16 ጀምሮ እንደዚህ ይላል፣ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶ ነበርና፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል እንጂ ጸጋ በማርያም ሆነ አላለም። አያችሁ፣ ሐዋርያቶቹ ጸጋ በኢየሱስ ሆነ ሲሉ፣ ኦርቶዶክሳውያኑ ደግሞ ጸጋ በማርያም በኩል ሆነ ይላሉ። ታዲያ ማን እንቀበል? የትኛው የትኛው ነው? መንቃት የሚያስፈልገው ማን ነው? እኛ ነን ወይንስ እነሱ ስነሱ የሚል ጥያቄን አነሳለን። ሌላው የጥል ግድግዳ የፈረሰው በማርያም ቤዛነት ነው አሉ። በጣም ነው የሚያሳዝነው። እስኪ ቃላቸውን እንስማ። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። ለዚህ እንግዲህ ትምህርታቸው መጽሐፍ ቅዱሳዊ ድጋፍ አላቸው? የላቸውም። ከልባቸው አፍልቆ የሚናገሩ ትምህርት ነው። መጽሐፍ ቅዱሳችን ግን የጥል ግድግዳው የፈረሰው በማን በኩል ነው የሚለን? ሐዋርያው ጳውሎስ በኤፌሶ መልእክቱ ምዕራፍ ሁለት ቁጥር አስራ አራት ጀምሮ እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ። አያችሁ? የጥል ግድግዳውን በምኑ በስጋው ያፈረሰ። በማን ሥጋ? በማርያም አይደለም፣ በራሱ ሥጋ፣ የራሱ ሥጋ ነው በስጋው ነው እንጂ የሚለው በስጋዋ አይልም። በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው አለ። ስለዚህ የጥል ግድግዳን አፍርሶ ከእግዚአብሔር ጋር ያስታረቀን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ማርያም አይደለችም። ስለዚህ በማርያም በኩል ነው የጥል ግድግዳው የፈረሰው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 ቤዛ ናት አሉ። ልጇ መድኃኒት ከሆነ የመድኃኒት ናት መድኃኒት ናት አሉ። ልጇ ሰላም ከሆነ የሰላም ናት ሰላም ነች አሉ። በየትኛው መስፈርት በየትኛው መክኔው እንደዛ የሚሆነው አይሆንም። ምናልባት ልጇ ቤዛ ከሆነ የቤዛ ናት ምን ትባላለች? ቤዛ ሳይሆን የቤዛ ናት ነው የምትባለው። ልጇ ሰላም ከሆነ የሰላም ናት ምናልባት የሰላም ናት ተብላ ትጠራለች እንጂ ሰላም አትባልም። ራሷ ሰላም አትሆንም። እንደዚህ አይነት አመክኔው የለም የለም። ስለዚህ እነዚህ ሰዎች በሁለት መንገድ ነው የተኙት። በመጽሐፍ ቅዱሱ ማስተምሮ ተኝተዋል፣ በአመክኔውም ተኝተዋል። በሁለት ወገን በመንፈሳዊውም በስጋዊውም። የሯጭ እናት ሯጭ አትባልም። የዶክተር እናት ዶክተር አትባልም። የዶክተር ከሌ እናት ትባላለች እንጂ ልጇ ዶክተር ስለሆነ ታክማለች እንዴ? አይ ልጄ እኮ ዶክተር ነው ብላ ሐኪም ቤት ገብታ ላክም ትላለች እንዴ? አይቻልም። ሕዝቡን ትጨርሷለች፣ ትገድላለች። ልጄ ሯጭ ነውና እኔንም መዝግቡኝ ሂጄ እኔም ልሳተፍ ሩጫ ትላለች እንዴ? አትልም። ልጄ እግር ኳስ ተጫዋች ነውና እኔም ሜዳ ውስጥ ገብቼ መጫወት አለብኝ ትላለች እንዴ? እግር ኳስ ተጫዋች እናት አትልም። ስለዚህ ማርያምም ኢየሱስ መድኃኒት ስለሆነ እሷም መድኃኒት ነች ማለት አይቻልም። በየትኛው ምክንዩ መድኃኒት የተባለው ማነው? ጌታችን ኢየሱስ ክርስቶስ ነው። አዳኝ ተብሎ የተጠራው ማነው? ኢየሱስ ነው። ማቴዎስ ወንጌል ምዕራፍ አንድ ላይ የምናነበው ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ተባለም። የሉቃስ ወንጌል ምዕራፍ ሁለት ላይ ብናነብ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና የምስራች ተባሉ። ማርያም ስትወለድ የምስራች አልተባለም። መድኃኒት ነች አልተባለም። ኢየሱስ ግን ሲወለድ ለዓለም ሁሉ የሚሆን ምንድን ነው? የምስራች ነው፣ መድኃኒት ነው። ስለዚህ ይህ ያለው መድኃኒት ስንት ነው? አንድ ነው። አንድ ነው። ሰላማችን ራሱ ኢየሱስ ነው። ቅድም ባነበብኩላችሁ ኤፌሶን መልእክት ምዕራፍ ሁለት ቁጥር 14 ላይ ሐዋርያ ጳውሎስ እንደዚህ ይላል፣ እርሱ ሰላማችን ነውና። ማ እርሱ እንጂ እርሷ አይልም። እርሷ አይልም። ስለዚህ ሊቃውንቶቹ መንቃት አለባቸው ያሉት አቡነ ማርቆስ በዚህም መንገድ መውሰድ እንችላለን። መንቃት አለባችሁ፣ ከዚህ ከስህተት ትምህርት መንቃት አለባችሁ። ካልሆነ መምህር መዝገበ ቃል እንደተናገሩት የቤተክርስቲያን ልጆች ምን እያደረጉ ይቀጥላሉ? እየወጡ እየፈለሱ ይቀጥላሉ ማለት ነው። ለምን ከተባለ ሰው በተለይ በዚህ ዘመን ንቃት እህሊ ነው ከፍ ብሏል። በተረት አይሸወድም በድርሰት አይታለልም። ሰው አሁን የእግዚአብሔርን ቃል ነው የሚፈልገው። የእግዚአብሔር ቃል ረሃብ ይዞታል። ስለዚህ እውነተኛውን ወንጌል ካልነገራችሁት፣ እውነተኛውን ወንጌል ካላስተማራችሁት፣ አሁንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ቁጥራቸው እየቀነሰ እየቀነሰ እየቀነሰ ነው የሚሄደው። ይሄ ደግሞ ዳታው የሚያሳየን እውነታ ነው። ስለዚህ ይህን መልእክት የምትሰማ ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ የሚያዋጣችሁ ወደ ሐዋርያቶቹ ትምህርት መመለስ ነው። እንደዚህ በዕል ተይዞ ከሚያስተምሩ ሰባኪያኖች ራሳችሁን ጠብቁ። ማርያምን መውደድ እንደ ቃሉ ነው፣ ሐዋርያቶቹ እንዳስተማሩት ነው ማርያምን መውደድ። ከዛ ውጪ ከኢየሱስ ክርስቶስ ጋር እኩል አድርጎ ከሚሰብኩ ሰባኪያን ራሳችሁ መጠበቅ አለባችሁ። እናንተ ማምለጥ ይኖርባችኋል። ለምን ከተባለ ብቸኛው ቤዛችን ራሱን ህይወቱን አሳልፎ ስለ እናንተ ኃጢአት የሰጠው ማን ነው? ጌታችን ኢየሱስ ክርስቶስ ነው። መስቀል ላይ የሞተው ማን ነው? ኢየሱስ ብቻ ነው። ስለዚህ ይሄን የኢየሱስን ስራ ለማንም ማጋራት እሱ ምንፍቅና ነው፣ የሐሰት ትምህርት ነው። ከዘላለም ሕይወት ያጎላቸዋል። ስለዚህ ቤተ ክርስቲያኒቷ እንድትነቃ ይህን የማንቂያውን ደወል እንደውል፣ እኛም እንደውላለን። ያ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።